ነፋስ የውሃዎች ነፍስ ነው። ይህንን እኔ አይደለሁም ምለው፣ ኤጲፋኒዎስ የሚባል የቤተ ክርስቲያን ሊቅ አለ። ነፋስ የውሃዎች ነፍስ ነው። አየር ማለት ነው። እንግዲህ ነፋስ አየር የሚለው ቃል በቤተ ክርስቲያኒቱ ልሳን እንደ አንድ ነው የሚነገረው። እናም ይሄንን ሲያብራራ ውሃዎች እንዳይበላሹ፣ እንዳይሸቱ የሚያደርጋቸው ጤናቸውን ጠብቀው ዓለም ከተፈጠረ ጀምሮ እንዳይበላሹ የሚያደርጋቸው ነፋስ ነው። በነገራችን ላይ እኛ ያው ፍረሽ እያልን እንጠራዋለን እንጂ ፍረሽ የሚባል ውሃ የለም። ታውቃላችሁ፣ በቤተ ክርስቲያን ትምህርት ካሰላነው ነው 7500 ዓመት አልፎታል ውሃው ከተፈጠረ። አዲስ ውሃ አይፈጠርም። የነበረ ያለ ውሃ ነው። ራሱን እንግዲህ እንደምታውቁት እየተቀያየረ አንዴ ተንኖ ምን እያለ ምን እያለ የሚመጣው አዲስ ውሃ የለም፣ ሊኖር አይችልም፣ አይኖርም። የአያያዝ ጉድለት ምናልባት ከኛ አጠቃቀም አንፃር ያው ፍረሽ ምን ምን እያልን ካጠቃቀማችን ካኗኗራችን የአኗኗር ዘይቤያችን እንዲህ ሊያስብለን ይችላል እንጂ እግዚአብሔር አንድ ጊዜ ነው ውሃን የፈጠረ። የዕለት ውሃ የሚባል የለም፣ የሺህ ዘመናት ውሃ ነው ያለው። እንዳይበላሽ ያደረገው ምንድን ነው የሚለውን ሲያብራራ እስመ ነፋሳት ነፍሳት የሆሙ ለማያት፣ ይሄ ነፋስ የውሃዎች ነፍስ ነው ይለዋል። እንዳይበላሹ ያደርጋቸዋል ማለት ነው ታዲያ ከእኛ ጋር ምን ያገናኘዋል? ያል እንደሆነ እግዚአብሔር መንፈስ ቅዱስ ለእኛ ህይወታችን ነው ማለት ነው። የውሃው አይደለም፣ የእኛም ህይወታችን ነው የውሃዎች ጤና በሆነው የውሃዎች ሽታ፣ የውሃዎች መዓዛ እንግዲህ፣ ሽታም መዓዛም የለውም ተብሎ ነው የሚታሰበው። ግን ይሄ ሚዜው ድሃ ነው የሚባል መቼም አባባል ታውቃላችሁ። ውሃው ኃይል ይላል ሲባል ንጽህናውን ይናገራል። ውሃማ ይታወቃል። ቢያንስ ቀለም አልባነት በራሱ ሽታ አልባነት በራሱ ሌላ ምልክት ስለሆነ ለማንኛውም የራሱን መዓዛ ጠብቆ የራሱን ንጽህና ጠብቆ እንዲኖር የሚያደርገው አለ። ኢጲፋኒዎስ ነፋስ ነው። ነፋስ የውሃዎችን ንጽህና ሳይበላሹ ሳይቆሽሹ እንዲኖሩ እንደሚያደርጋቸው ሁሉ እግዚአብሔር መንፈስ ቅዱስም የእኛን ህይወት ጠብቆ የሚያኖረው እርሱ ነውና የኛን ሕይወት በንጽህና በጤና የሚጠብቅ ጠባቂያችን እሱ ነውና በነፋስ አምሳል መጣ። ዳዊት በመዝሙሩ ደጋግሞ በመዝሙር 50 ላይ ስለ መንፈስ ቅዱስ ይናገራል። ቅዱስ መንፈስህን ከኔ ላይ አትውሰድብኝ እያለ ዘምሯል። ይሄ ቅዱስ መንፈስ ልብን የሚፈጥር ነው። ይሄ ቅዱስ መንፈስ ሰውን ከኃጢአት የሚያርቅ የሚጠብቅ ነው። ሰው በኃጢአት ቢወድቅ እንኳን እንደገና እንዲነሳ የሚያደርግ ነው። ዮሐንስ በመልእክቱ ከአብ ዘንድ ጠበቃ አለን ብሎ የሚናገርለት የግዙ መጽሐፍ ቅዱስ ዘውቱ ጳራቅሊጦስ ብሎ ነው የሚናገረው። ጳራቅሊጦስ ጠባቂ ብሎ ይተረጉመዋል። ከአብ ዘንድ ጠበቃ አለን የሚለው በሌላ መልኩ ምናልባት ያው ትምህርት ይሰፋል፣ እንጂ ኢየሱስ ክርስቶስ ተብሎም ይተረጎማል ጰራቅሊጦስ የሚለውን ቋንቋ ማለት ነው። ለማንኛውም የሚጠብቅ የሚያጸና የሚያነጻ እሱ ነውና እግዚአብሔር መንፈስ ቅዱስ በነፋስ አምሳል ለደቀ መዛሙርቱ ተሰጠ ማለት ነው።